እንግዲህ አሁን የኢትዮጵያ ዕዳ ጫና በቅርብ በዚህ ሰሞን ከአምና ጀምሮ ጀምሮ ኖይዝ ያስነሳው ኖይዝ ማለት ጩኸት የተለ ጩኸት ወዳ ወ የያማን ማሰጋባት ውስጥ የተገባው ለጥቂት እዳ ነው። በነገራችን ላይ አንድ ከአውሮፓ ቦንድ በመሸጥ የወሰነው የአንድ ቢሊየን ዶላር አካባቢ እዳ እና ከተወሰደ ደግሞ የፕራይቬት ባንክ የግል ባንኮች የተበደረ የተወሰነው ብድር በተፈለገ መልኩ ሳይከፈል በመቅረቱ ነው። የነሱን ለምሳሌ ፖርትፎሊዮ ወይም ድርሻ ለይተ ብታወጣ በጣም ትንሽ ነው። ግን እዳ ዓለም አቀፋዊ እዳን በተመሳሳይ ፖሊሲ ስርዓት ሁሉን ካልመራኸው ለአንዱ በቃ ግድ የለም ይኸው ላንተ ሄዳ ከፍዬልሃለሁ፣ ቆይ ሌላውን ግን እንዳትናገር የምትለው ነገር አይደለም። የሁሉንም በማያስቀይም መልኩ አንዱን ለማስረት ስትል ሌላ አብዛኛውን በሚያስቀይም መልኩ ከሄድክበት ችግር ስለምኖር ነው መንግስት እንትን ውስጥ የገባው ድርድር ውስጥ የገባው ኔጎሼሽን ውስጥ የገባው እንጂ ይህን ያክል አሁን የአንድ ቢሊየን ዶላር ትን ጫናን በሆነው ሁን የኢትዮጵያ የአንድ ወር ገቢ ሆኗል። አንድ ቢሊዮን ባይሆን አንድ ወር ገቢ ያነሰ ነው። ከአንድ ወር ያነሰ ገቢ ነው የሚሆነውና ኢትዮጵያውን በአማካይ በአንድ ወር ኤክስፖርት የምታደርገው አገልግሎትንና ዕቃውን ካረክ ወደ 1617 ቢሊዮን ዶላር ደርሷል። ይህም በወር ብታከፍለው አንድ ነጥብ ምናምን ቢሊዮን ነው ማለት ነው። በየወሩ የምታደርገውና መክፈል ይቻላል። ግን ሌሎች እዳ ስላለው የረዥም ብድር እዳ ያለብን አለ። የኮንሴሽናል ሎን የምንለው ሶፍት ሎን ወይም ምንድን ነው ለስላሳ ብድር የሚባለው አለ። ሌሎቹም ደግሞ የግል ባንኮች ደግሞ በተለያየ አይነት አሰራር ያበድሩን አለ። ስለዚህ እነዚህን ሁሉ በሚያጣጥም መልኩ ተደራዝረ ካላስገድክ በስተቀር አንዱን ቶሎ ከፍለ ሌላውን ብታቆይ ማስቀየም ይመጣል። ተማንነት የቀነሰ ይመጣል። ስለዚህ ከዛ አንጻር መታየት አለበት። ሌላው እንግዲህ ምንድን ነው እንደ ዕዳ ጫና በዓለም ደረጃ የዕዳ ጫና የምንለካው ዴፕ ቱ ጂዲፒ ሬሾ ነው የሚባለው። ማለት የዕዳ የአመታዊ ምርት ኢትዮጵያ ጂዲፒ የሚለው የእሱ ሬሽዮ ወይም በሱ አካፍለ የምታገኘው መጠን ነው ምን ያክል ፐርሰንት ደርሷል ብለ ነው የምታየው ከዛ አንፃር ስናይ ከአብዛኛው ሀገር የኢትዮጵያ ከሄና አካል ከባድ የለም። የዛሬ 78 ዓመት 50 ምናምን ድረስ ፐርሰንት ደርሶ ነበር። የዴብቱ ጂዲፒ ሬሽዮ ወይም እዳ ለአጠቃላይ ሀገራዊ ምርት ያለው ምጣኔ ከሰላሳ በታች ከሆነ ይሄን አክል አሰጋምት ተብሎ ነው ባለመምታየው እና የብዙ ሀገሮችን ዳታ በምናይበት ጊዜ፣ ስለዚህ አሁን ተጨማሪ የግል ብድር ባለመውሰድ የውድ ብድርን ባለመውሰድ አላስፈላጊ ቦንድ ሽያጭ ሆን ብለን እዛ ውስጥ ባለመግባት ያለፈው ሰባት ስምንት ዓመት ስለ በመቆየታችን አሁን ከስር ደግሞ ያለውን በመክፈላችን ዕዳው ጫነቷ አቲንክ አምስት ነው ስድስት ቢሊዮን ዶላር ነው፣ ኢትዮጵያ ያለባት እዳ። ይህን ከጂዲፒ ብታየው ከ30 ፐርሰንት ያንሳል። ሌላው እዳ የምታየው እዳ ሳው በእርግጥ የምታየው ዴፕ ሰርቪስ ማለት ለእዳው በየአመቱ የምትከፍለው መጠንን በአመቱ የምትልከው ወደ ውጭ የምትልከው ዴፕ ሰርቪስ ቱ ኤክስፖርት ሬሽዮ ብለን የመክፈል አቅሙን ለማለት ነው። ስለዚህ እሱን አሁን ለማወደን ነው ዋናው ነገር አሁን ደግነቱ የኛ ወደ ውጭ የምልከው መጠን እያደገ ነው እና አጠቃላይ ውጭ ገቢያችን። ስለዚህ ለእዳ የምንከፍለው መጠን እየወረደ እየቀነሰ ነው። በአጭር ጊዜ ውስጥ እሱን በጣም የወረደ ይሆናል እና እና ይህን ያክል ዴፕ ሰርቪስ የዕዳ ክፍያ ለኤክስፖርት አንጻር ስታየው፣ አጠቃላይ ዕዳን ከአጠቃላይ ኢኮኖሚ አንጻር መዘን ስናየው ኢትዮጵያ ይህን ያክል የሚያስጨንቃት ውስጥ የለችም። እንግዲህ የተለያዩ ሎብስቶች የተለያዩ ሰዎች አሉ ኢትዮጵያን እቺ ቀዳዳ ስላለች በዚህ ጎትጎተን በሎቢ የሚያደርጉ አሉ ጫና ብትፈጥሮ እኮ ኢትዮጵያ አደብ ትገዛለች ኢትዮጵያ እንደዚህ መረክ ስተዋለች ነው ሌላ ቀርቶ የዳሴ ግድብን እንዳትጨርስ ትልቅ ሎቢስቶች ነበሩ አለም ላይ የግብፅ ሎቢስቶች የግብፅ ሎቢስቶች አለም ላይ በጣም ብዙ ናቸው አለም ባንኩስ እራሱ በጣም ብዙ ናቸው በነገራችን ላይ የአፍሪካን ድርሻ ጋር ግማሽ አክል ያዙት እነሱ ሳይሆኑ አቀሩ እና በተለያየ አገር አሉና እነዚህ ሎቢስቶች፣ ሎቢ በማድረግ ጫና ብንፈጥር ኢትዮጵያ ታቆማለች ተብሎ ይተከሄድበታል። ሌሎችን አሁን ደግሞ እንደገና ትልቅ ፕሮጀክቶች ስታሰብ እሱም ነው የሚያስቀይማቸው አለና፣ ለእኔ ካለማወቅ የሚመነጭ ነው። ለእኔ ለምሳሌ የሆነ የግብፅ ዲፕሎማሲ ፖለቲካ በተለያየ ጫና ካለማወቅ ወይም ደግሞ ከስግብግብነት ተወሰኑ ሰዎች የመጣ ነው። ምክንያቱም አንተ በየ አመቱ ቀኑ፣ አመቱ ሙሉ እድሜ ልክ ሳይሆን እንግዲህ ለሺህ ዓመታት ወተት የምትሰጥህን ላም ምግብ ካልከለከልኳት ጓሪጅ ካልበለዋት ካልክ ድድብና ነው። ምክንያቱም በቃ ዘላለም ወተት የምትሰጥህን ላም እንዴት ነው ለግብፅ ናይል የግብጾች ወተት ነው። ይህን ደግሞ ለለመቋረጥ ያለመቋረጥ የምንሰጣት እኛ ነን ያውቃል፣ እነሱም ያውቃሉ። እዛ ዝም ብሎ የምንጭ አይደለም እና ስለዚህ አይደለም። ይሄ እንደዚህ ቀጣይነት ወተምሰጠኝላ በመንከባከብ ችግሯን በማያት ህመሟን በመረዳት በማሳከም ዋቴቨር ምግቧን በማቅረብ ኖ መኖር አለብኝ ብለ ነው እንጂ የተሻለ የምትኖር ራሽናል ቲንኪንግ ብኖር ካላጠፋትም ብለው አቲንክ ለእኔ የተሳሳተ ግንዛቤ ነው። እና እኔ እሱን ሁሌ ምለው እንደ ታሪካዊ ጥላት ሰው ምታያት አለብን። እንደ ተፈጥሮ ወዳጅ ተፈጥሮ አሳስራን የፈጠረች ህዝቦች ነን። እንደ እስብሷ አንድ ቦታ ተቀበረ ማንትያዎች የማይነጣጠል ማንትያዎች መሆነን ነው ምታያት አለብን። ያን እሳቢ ነው ለግብፅም ልኛ የሚጠቅመው ኤንዌ ከዛ እንግዲህ

ከጂዲፒ አንጻር ስና የሚያስፈራ ሆኖ አይደለም። የምትከፍለውም አመታዊ ክፍያ ኤክስፖርት ከምታደረገው አንጻር በጣም በሶ የምትከፍለውን አታ እኔ በቃ የምትከፍለውን አጥቻለሁ ምንም ላደርግ አልችልም። የራሳቸው ጉዳይ። ላቲን አሜሪካ ያሉበት ጊዜ አለ። በነገራችን ላይ የዛሬ አርባ ዓመት ነው አርባ ዓመት አካባቢ እና እሳት ሁሉ ከተማ የተቃጠለበት ጊዜ አለ ላቲን አሜሪካ በዋጋ ግሽበትና በውጭ ምንዛሬ ችግር። እንደዛ አላለችም ኢትዮጵያ። አሁንም እየከፈለች ነው። አልከፍልም አይደለም አይ አንድ በአንድ ወጥ በሆነ ፖሊሲ ነው የምከፍላችሁ፣ ያ ሰው ከሁላችሁ ዘንድ ወዳጅነት ማትረፍ ነው የምል አቋም ነው እንጂ የአሁን ዕዳ መክፈል አለመቻልም ወንም ወይም የዕዳ ጫና በዝቶም መንቀሳቀስ ያቃታት አገር አይደለችም።